ቀይ ባህር የህልውና ጉዳይ ነው ፓርላማውን ያስጨበጨበው ታሪካዊ ንግግር በዛሬው አስገራሚ ፍጥጫ በታየበት የፓርላማ ውሎ ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ከተናገሩ በኋላ አስከትለው የሰነዘሩት ሀሳብ የምክር ቤት አባላቱን በሙሉ ያስጨበጨበ ነበር። ኢትዮጵያ ገናና ታሪኳን የምትመልስበት፣ ዳግም አዲስ ታሪክ የምትጽፍበትን መንገድ መጀመሯና ማንም ከመንገዷ እንደማያሰናክላት አበክረው ተናግረዋል። ንግግራቸው ታሪካዊ ንግግር መሆኑንም ተናግረዋል። ለመሆኑ የታሪካዊ ንግግር ምንድን ነው? የኢትዮጵያ ገናናነት ይመልሳል የተባለለት ምክንያትስ ከምን ተነስቶ ነው? ውድ ሁሉ ዴይሊ ቤተሰቦቻችን እስከ ትንታኔው ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው አለፍን። አብራችሁን ቆዩ። የባህር በር ጉዳይ ግን የህልውና ጉዳይ ነው ብሏል። ብልጽግና ኖረም አልኖረም፣ የፓርላማ ኖረም አልኖረም፣ የባህር በር የማግኘት ጉዳይ የኢትዮጵያ ህዝብ የህልውና ጉዳይ ነው ብሏል። ብዙ የህዝብ ቁጥር ያላት ሀገር በ45 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ብሏል። ሁሉም የዓለም ሀገራት ጥያቄያችን ተገቢ መሆኑን ተረድተውናል ብሏል። ከኤርትራ ጋር ወደ ጦርነት አንገባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዲኖራት ከኤርትራ ጋር ውይይት፣ ድርድር ነው የሚያስፈልገን። ይህን ጉዳይ ዓለም አቀፍ ማህበረሰብ እንዲረዳን እንፈልጋለን ብሏል። ኢትዮጵያ ላይ ማንም አገር ወረራ ሊፈጽም ይችላል የሚልም ስጋት የለብንም። ማንም ደፍሮ አይሞክረንም፣ ከሞከረንም ምላሹ ከባድ ነው ያሉ ሲሆን ለዚህ በቂ ዝግጅት ተደርጓልም ብለዋል። የኢትዮጵያ ፍላጎት እንነጋገር ሰጥቶ በመቀበል መርህ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነውም ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው፣ ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የእኛ እቅድ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጸምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብሏል። በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጅታችን የምናደርገውም ጦርነትን ለማስቆም ነው ሲሉ ማክለዋል። ጠቅላዩ እንደሚሉት ከሆነ የቀይ ባህር የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር አብይ የዓለም አቀፍ ማህበረሰብ አቋምም በአለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም ስለሆነም በሰጥቶ በመቀበል መር ሊሆን ይገባል የሚል መሆኑን ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተ ነውም ብለዋል። ይህም ከሰሞኑን ከኤርትራ በኩል ሲሰማ ለነበረው የጦርነት ጉሰማ ምላሽ ሊሆን እንደሚችልም ነው የተነገረው። በተለይም ደግሞ የባህር በር ጉዳይ ፈጽሞ ሊተው የማይችል ጉዳይ መሆኑን አበክረው ተናግረዋል። እንደ ቀይ ባህር ያሉ ዓለም አቀፍ የባህር መዳረሻዎች ከወደብ ገልጋሎት በዘለለ የጂኦፖለቲካል ሚዛን ማስጠበቂያ፣ ከባህር የሚነሳው ወታደራዊ ጥቃት መከላከያ፣ የደህንነት ዋልታ፣ የቀጠናዊ ትብብር መሰረት፣ የኢኮኖሚ እድገት ለመጨመርና ለማስጠበቅ ሁነኛ መሳሪያ ናቸው። ሀያላን ሀገሮችም የጦርና ቀጠናዊ የበላይነትን ለመፍጠር የኢኮኖሚ ልዕልናን ለማጠናከር እንዲሁም የትልልቅ መርከቦችን ደህንነት ከባህር በር ላይ ወንበዶች ጥቃት ለመከላከል በየብስ እየኖሩ በባህር እየቀዘፉ ሲያሻቸው በባህር ሰርጓቾች መርከብ በጥልቅ እየሰጠሙ እለት እለት በቅርብ የሚከታተሉት የምድራችን አካል ናቸው። የባህር በር ሳይኖር የወደብ መዳረሻን የማግኘት ዓለም አቀፋዊ መብትን በመጠቀም እድገትን በማረጋገጥ ረገድ ኢትዮጵያ ወደብ አልባ በነበረችበት ባለፉት ሶስት አስርት ዓመታት ውስጥ በተለይ እንደ ኢሮፓያን አቆጣጠር ከ2005 ጀምሮ በጅቡቲ ዓለም አቀፍ ወደብ ወጪና ገቢዋን በኪራይ እየከወነች በታሪክ ከፍተኛይቱ በዓለም አቀፍ ተቋማት ጭምር የተረጋገጠ የሁለት አሃዝ እድገት ማስመዝገቧ ይታወቃል። በፖለቲካዊ ረገድም በአፍሪካ ህብረት የቀዳሚ ተሰሚነት ሚና አውሮፓ ህብረትና አሜሪካ ጋር የተሻለ አጋርነት ከቻይና ጋር ግዙፍ የኢኮኖሚ ትብብር ሁኔታዎችን መፍጠር ተችሏል። በተለይ ለልለ ሀገሮች በቀይ ባህር እያደረጉ ያሉ ትንሽ ቅድድም ላስተዋለ የቀጠናዊ ፖለቲካ የበላይነት ከዚሁ የባህር አካል ጋር እንደሚቀዳ እንመለከታለን። ኢትዮጵያ በቀይ ባህር ላይ ነግሳ በቆየችባቸው ወቅቶች የበርካታ ወደቦች ባለቤት ነበረች። ከእነዚህ ውስጥ በዋነኝነት አዶሊስ፣ ምጽዋ፣ አሰብ፣ ዘይላ ተጠቃሾች ናቸው። ዘይላ ሶማሊያ እንደ ሀገር ከመፈጠሯ በፊት ኢትዮጵያ የምትጠቀምበት የባህር በር የነበረና ከዛጉዌ መንግስት ጀምሮ ኢትዮጵያ በወደቡ ስትጠቀም ኖራለች። አሰብ፣ ምጽዋና አዶሊስ የኢትዮጵያ ብቸኝነት ስትጠቀምባቸው የነበሩት ኤርትራ ስትገነጠል አብረው የሄዱ ናቸው። በተለይም አሰብ ኢትዮጵያዊ አፈሮችን ጨምሮ ከነወደቡ ኢፊታዊ ባልሆነ መልኩ ተላልፈው የተሰጡ ኢትዮጵያዊ ሀብቶች ናቸው። ይህ ኢፊታዊ ውሳኔም ባለብዙ ወደቦች ባለቤት የነበረችውን ሀገር ከነጭራሹ ወደብ አልባ አድርጎ አስቀርቷታል። ይህ ደግሞ ሀገሪቱን ለበርካታ ቀውሶች ዳርጓታል። የመጀመሪያው ኢኮኖሚያዊ ጫና ነው። ኢትዮጵያ ወደብ አልባ በመሆኗ በርካታ ኢኮኖሚያዊ ጫናዎችን አጋጥመውታል። ጥናቶች እንደሚያመለክቱት አንድ ወደብ አልባና ወደብ ያለው ሀገር በሁሉም ነገር ተመሳሳይ የሆኑ ሁለት ሀገሮች በኢኮኖሚ እድገታቸው ሲነጻጸሩ ወደብ አልባው ሀገር አንድ በመቶ በኢኮኖሚ እድገቱ ወደኋላ ይቀራል። ይህም ማለት ወደብ ያለው ሀገር ኢኮኖሚውን በጥፍ ለማሳደግ 24 ዓመታትን ሲፈጅበት ወደብ አልባው ሀገር ኢኮኖሚውን በጥፍ ለማሳደግ 36 ዓመታትን ይፈጅበታል። በሌላም በኩል ወደብ አልባ መሆን ብቻ የአንድ ሀገር የውጭ ንግድ መጠንን ከ33 በመቶ እስከ 43 በመቶ ሊቀንሰው ይችላል። በዚህ ችግርም ኢትዮጵያ በመፈተን ላይ ትገኛለች። በኢትዮጵያ የኢንዱስትሪም ሆነ የእርሻ ውጤቶች የሚመረቱት ከወደብ በራቀ አካባቢ በአብዛኛው በመሀሉና በምዕራቡ የሀገሪቱ ክፍል ስለሆነ እነዚህን ምርቶች ወደ ወደቡ ለማዝለቅ ብዙ ወጪ ይጠይቃል። ስለሆነም ከባድ እቃ ለማምረት ለሚፈልግ ኢንቨስተር ወደ ባልባው ኢትዮጵያዊ የመጀመሪያው ምርጫ ልትሆን አትችልም። በሀገር ደረጃ ከላይ የተገለጸው እንዳለ ሆኖ ወደ ባልባነት ከእያንዳንዱ ኢትዮጵያዊ የቀን ተቀን ኑሮ ጋር ቅሩኝነት አለው። በአሁኑ ወቅት በሀገሪቱ ለተከሰተው በቀኑ እንደ ሮኬት ለሚወነጨፈው የኑሮ ውድነት አንድ ምክንያት የወደብ አለመኖር ነው። በየጊዜው በወደብ ላይ የሚጣለው ታሪፍና ቀረጥ መናርና ወደ ሀገር ውስጥ የሚገባውና የሚወጣው ሸቀጥ ዋጋ እንዲንር እያደረገው ይገኛል። በአንድ ወቅት ኢትዮጵያ በምጠቀምበት የታጁር ወደብ ላይ በአንድ ቅስበት እስከ 25 በመቶ የዋጋ ጭማሪ መደረጉ ለዚህ አንዱ ማሳያ ነው። የኢኮኖሚ ባለሙያዎች እንደሚናገሩትም ወደብ የሌላቸው ሀገራት አመታዊ እድገታቸው በ25 በመቶ የተገታ ከመሆኑን ባሻገር ወደ ባልባ ሀገሮች ወደ ውጪ የሚልኳቸው ምርቶች በአብዛኛው ባንድና ሁለት ምርቶች ላይ ብቻ የተወሰኑ ናቸው። ስለሆነም ከድህነት የመላቀቅ እድላቸው በጣም የመነመነ ነው። የውጭ ባለሀብት የማይመርጧቸውም በወደብ ኪራይ እና በትራንስፖርት ምልልስ ለተጨማሪ ወጪ ስለሚደረጉም ለሸቀጦች ዋጋ መናር፣ ለኑሮ ውድነት የተጋለጡ ናቸው። በአጠቃላይ የባህር በር አለመኖሩ ለኢኮኖሚና ለልማት ዋነኛ እንቅፋት መሆኑን ሁሉም ምሁራን ይስማሙበታል። ኢትዮጵያ ወደብ አልባ ከሆነች ጀምሮ በየቀኑ ለወደብ ኪራይ ከ3 ሚሊዮን ዶላር በላይ፣ በየአመቱ ከ1.6 ቢሊዮን ዶላር በላይ ታወጣለች። ሌላኛው የወደብ አልባነት ጉዳት ደግሞ ከዲፕሎማሲ ጋር የሚያያዝ ነው። ወደብ ያላቸውና የሌላቸው ሀገራት እኩል ተደማጭነት አይኖራቸውም ኢትዮጵያም ከቀይ ባህር ከተወገደች ጀምሮ በዓለም ላይ ያላትን ተሰሚነት እየቀዘቀዘ እንደመጣና በምትኩ ጅቡቲን የመሳሰሉ ትንንሽ ሀገሮች የበለጠ ተሰሚነት እያገኙ መጥተዋል ሶስተኛው ችግር ደግሞ ወደብ አልባ ሀገራት የሚገጥማቸው የሉዓላዊነት ፈተና ነው። ወደብ አልባ ሀገራት ራሳቸውን ከጠላት ለመከላከል ይቸገራሉ። የራሳቸውም ሚስጥር አይኖራቸውም። በየዓመቱ ለወደብ ከምታወጣው በቢሊየን የሚቆጠር ገንዘብ በተጨማሪ ለሀገር ስትራቴጂክ የሆኑ እቃዎችን ለማስገባት ስትፈልግ የግድ ወደብ የሚከራዩ ሀገራት ማወቅና መፍቀድ አለባት። ስለዚህ ኢትዮጵያ እንደ ሀገር ሚስጥር ነው ብላ የምትደብቀው ነገር አይኖራትም ማለት ነው። እንደ ሀገር የምትይዛቸው ሚስጥሮች ሁሉ በወደብ ሰጪው ሀገር እውቅና ውስጥ የሚያልፉ ናቸውም ብለዋል። ለምሳሌ አስፈላጊ የጦር መሳሪያዎችን ኢትዮጵያ ማስገባት ብትፈልግ በወደቡ ባለቤት እውቅና ማግኘት አለበት። በአጠቃላይ ጉዳቱ ከኢኮኖሚ እስከ ሉዓላዊነት ድረስ ነው ብሎ ማስቀመጥ ይቻላል። እንደ ኢትዮጵያ ያለች ከ120 ሚሊየን ህዝብና በየጊዜው እያደገ የመጣ ኢኮኖሚ ያላት ሀገር እነዚህን ሁሉ ችግሮች ተሸክሞ እንደ ሀገር ለመቀጠል ትቸገራለች። ልቀጥል ብትልም አትችልም። ስለዚህም መፍትሄ የመፈለጉ ጊዜ የሚሰጠው ጉዳይ አይደለም። ስለዚህም ኢትዮጵያ ሰላማዊ አማራጮችን በመጠቀም ለሁሉም የቀጠናዊ ሀገሮች የባህር በር ጥያቄዋን አቅርባለች። ከላይ እንደተገለጸው ኢትዮጵያ ወደብ አልባ ከሆነችበት ቅጽበት ጀምሮ ለውስብስብ ችግሮች ተዳርጋለች። እነዚህም ውስብስብ ችግሮች ከዚህ በላይ ከቆዩ ከሀገሪቱ አልፎ የቀጠናው ችግር መሆናቸው አይቀርም። ስለዚህም ችግሩ ተባብሶ ቀጠናውን ከማወኩ በፊት ሀገራቱ የኢትዮጵያን ችግር ተባብሮ ሊፈቱላት ይገባ ነበር ነበር። ከምስራቅ አፍሪካ ውጭ ያሉ ሀገራት ግን ይህንን የጥላቻ ግንብ አፍርሰው በጋራ ለማልማት ጥረት ሲያደርጉ እያየን ነው። ለአብነትም ሞዛምቢክና ማላዊን ማየት ይቻላል። በደቡብ አፍሪካ ክፍል የምትገኘው ሞዛምቢክ በሰሜኑ የሀገሪቱ ክፍል የሚገኘውን የናካል ወደብ ወደብ አልባ ለሆነችው ጎረቤቷ ማላዊ ለማከራየት መስማማቷ ተገልጿል። ስምምነቱ ለሞዛምቢክ የወደብ ኪራይ ገቢ የሚያስገኝ ሲሆን፣ ማላዊ ደግሞ አዲስ የእቃ ማጓጓዣ ወደብ እንድታገኝ ያስችላል ተብሏል። የናካል ወደብ በማላዊ ዛምቢያና ሞዛምቢክ በጋራ እየተገነባ የሚገኝ የናካላ ልማት ኮሪደር አካል ሲሆን የፕሮጀክቱ ዋና ዓላማ ወደ ባልባ የሆነችውን ማላዊ ለማገዝና የቀጠናው የልማት ትስስር ለማጠናከር ያለመ መሆኑን ተመላክቷል። ወድ የቻናለችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃን እንዳገኛችሁበት ተስፋ እናድርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለናንተ ይጠቅማሉ ብለን የምናሰባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን ጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ